ዛሬ ታማኙ የመረጃ ምንጭ ዘ አትሌቲክስ ይዞት በወጣው መረጃ አርሰናል የበርንማውዙን የተከላካይ ስፍራ ተጫዋችና እንዲሁ እስፔናዊውን ዲን ሁይሰንን ይፈልጋል የሚል መረጃን አውጥቷል። በተለይ ደግሞ የተጫዋች በታላላቅ የአውሮፓ ክለቦችም ጭምር ኢላማ ውስጥ መግባቱ የታወቀ ነው። የሰሜን ለንደኑ ክለብ አርሰናል ታዲያ የዚህ ተጫዋች ፈላጊ መሆኑ ባለፈው ሳምንት ጨምሮም ሲነገር እና እንዲሁ ደግሞ ወኪሎቹንም እንዳነጋገረ ጭምር ነው እየተዘገበ የሚገኘው። አሰልጣኝ ሚካኤል አርቴታ እና አዲሱ የስፖርቲንግ ዳይሬክተር የሆኑት አንድሪያ ቤርታ የተጫዋቹ ትልቅ አድናቂዎች መሆናቸውም ጭምር ነው እየተዘገበው። አርሰናል በቀጣይ ደግሞ በተለይ ኪቪዮር የሚያጡ ከሆነ ምናልባትም ይሄን ተጫዋች እንደ ቀጣይ ኢላማ አድርገው ይጓዛሉ ወይም ያስፈርሙታል ተብሎ ነው የሚጠብቀው። በተጨማሪም ይሄ ተጫዋች እንግዲህ በእንደነ ሊቨርፑል፣ ቶተናም፣ ኒውካስትል ዩናይትድ፣ ሪያል ማድሪድ፣ ቼልሲ አይን ውስጥ የገባው ሌላኛው ተጫዋች ነው። ስለዚህ ፈላጊ ክለቦቹ በርከት ከማለታቸውም አንጻር የተጫዋቹ ኮንትራት ማፍረሻ እስከ ሃምሳ ሚሊዮን ፓውንድ ድረስ እንደሆነ ነው እየተዘገበ የሚገኘው። በተያያዘም መረጃ ታዲያ አርሰናል ዲን ሁይሰንን ብቻ አይደለም ወይም እሱን ብቻ አይደለም ማስፈረም ይፈልጋል እየተባለ የሚገኘው። የፊት መስመር ቦታ ላይም ቢሆን ተጫዋቾችን ማስፈረም እንደሚፈልግ ከሰሞኑ እየሰማን ይገኛል። እንደው ከሰሞኑ ባንሰማም በተለይ እንደ ግዴታ ሁሉ እስኪመስል ድረስ የፊት መስመር ቦታ ላይ ተጫዋቾች ያስፈልጉታል። ታዲያ በሚቀጥለው ክረምት የፊት መስመራቸውን ለማጠናከር አርሰናሎች ንቁ ተሳትፎ ያደርጋሉ ተብሎም ይጠበቃል። ታዲያ ደግሞ ከተያያዙት እጩዎች መሃል መድፈኞቹ በአሁኑ ሰዓት ቤንጃሚን ሴስኮ ላይ ጥርጣሬ እንዳደረባቸው ነው እየተገለጸ የሚገኘው። በቀዳሚነት ከያዙት የአጥቂ ስፍራ ተጫዋቾች መሃልም እንደማይገኝ ነው አትሌቲክስ ያስነበበው። እንግዲህ በአሁኑ ሰዓት አሌክዛንደር አይዛክ እና ቪክተር ዮኬሬሽ ተቀዳሚውን ስፍራ ይዘዋል ማለት ነው እና ይሄ ተጫዋች የ20 እና የ30 ግብ አስቆጣሪ አለመሆኑ ምናልባት ከእጩነት ዝርዝር እንዳስወጣው ነው እየተዘገበ የሚገኘው ከቀዳሚነት ያው። ነው። ለማንኛውም ግን ማንቸስተር ዩናይትድ እና ቼልሲ ደግሞ እሱን ለማስፈረም ፍላጎት አላቸው ነው የተባለው በሌላ በኩል እንግዲህ መድፈኞቹ በመስመር አጥቂ ቦታ ላይም ቢሆን ሌላ ሁለት ተጫዋች እንደ አማራጭ ይዘዋል ነው የተባለው። አንደኛው ኒኮ ዊሊያምስ ነው። ሁለተኛው ደግሞ እንዲሁ የኒውካስትሉ ይሄ ምስሉ ላይ የምትመለከቱት ተጫዋች አንቶኒ ጎርደን ነው ነው የተባለው። ከነዚህ ተጫዋቾች እናንተ የቱን ያስፈርማል ብላችሁ ትገምታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ግን አርሰናል የጎርደን እና እንዲሁ ደግሞ የኒኮ ዊሊያምስ ፈላጊ ሆኖ መጥቷል። ቤንጃሚን ሴስኮ ግን ቀጥተኛ መጥቶ ስክት የሚል ቅድሚያ አማራጭ ወይም የመጀመሪያ ቾይስ እንዳልሆነ ነው እየተዘገበ የሚገኘው። ፎሎ ማድረግ ቤተሰብ፣ መልካም ጊዜ ይመቻችሁ።